ሰላም ሰላም፣ እንዴት ናችሁ? እንዴት አመሻችሁ? ሁሉ ሰላም፣ ሁሉ መልካም ያለው እግዚአብሔር ይመስገን። እንዴት አመሻችሁ? አለን አለን አለን። በድጋሚ መጥቻለሁ። የሊሻ ቢራ ምናምን ግጥም ሽን እያደረገች ፍርፍር እያለች ምናምን አልመጣችም። አምላኪው ትዕግስት ስጠኝ፣ ፈጣሪ ትዕግስት ስጠኝ። እስማ በሰው አይምሮ ግን ስትጫወተ በጣም ነው የሚገርመው። ማለት በህይወታችሁ ድራማ ትጫወታላችሁ እንዴ? በነገራችን ላይ ሰው ሁሉ ለማየት ሁሉ እየዘገነነው ነው እና ወደ ራሳችሁ ተመለሱ። በቃ ድራማ ነው ድራማ ነው። ልዑልንም እንድንጠላው ሁሉ ነው ያደረጋችሁን ማለት ነው። እግዚአብሔር እኔ ልዑል ሳየው እንደሆነ ነገር ነው የሚያንቀጠቅጠው። ይህ የቢዝነስ ስራ ነው ስራ ነው እየሰሩ ያሉት፣ ግን በሰው ዘንድ እንዲጠላ እየተደረገ እሱ። ከዛ ደግሞ ይህን ያህል ራስን መጣል ምንድን ነው አንቺ? እንኳን ለዚህ ወር ላልሞላው ሰው ይቅርና ለእንዳልክም እንደዚህ አልተዝረከረክሽም። ምን ሆነሽ ነው? አዎ ወደ እራስሽ ተመለሽ። ድራማም ከሆነ ድራማውን አሳጥሩት። ሰው እጅጅ እያለው ነው፣ እያስጠላው ነው ማለት ነው። ሲቀጥል ደግሞ ፎቶ ተጥሏል ነበር እንዲህ ፎቶ ኬት መጣ ፎቶን አውጥተሽ ጥለሽዋል ነበር እንዴ? ፈጣሪ ወይ ትዕግስት ውስጥ ለማንኛውም ኃይለኛ ጸበል ያስፈልግሻል። እንራጨሻለን እንዲማ ፌንተ የገጨሽ ማ እያየን ዘማንልም ዋል ዛሬ ቢራ ይቀጥላል፣ ነገ ማላታይን ይጠጣ ይሆናል። አናቀውም ነገሩን ማለት ነው። ለማንኛውም ሸንቃጣ፣ ቆፍጣና ወደ በፊት ሄሉ ማንነትሽ ተመለሺ ማለት ነው። እና እህቶች ያደንግጦ አትሸበሩ፣ ድራማ ነው እየተሰራ ያለው። እግዚአብሔር ምስክሬ ነው። ድራማ በቃ የሆነ ድራማ ነገር የለም እንደዛ ነገር ነው እየተሰራ ያለው። እኔ እራሱ ስለነሱ ማውራት ሁሉ እያስጠላ መጣ። አሁንስ እግዚአብሔርን በጣም በቃ ዛሬ የሆነ ነገር እናያለን። ስን ሁሌ ቅጠቀጥ ዛሬ እንደዚህ ሰ ሁሌ ድብድብ ዛሬ ሁሌ ድብድብ ከእንደገና ደግሞ እሺ፣ ልጅቷ አሁን ለምሳሌ ያብ ቤቷን ያውቃል አይደለ? ለኦልጋ ነው መሄድ ያለባት ወይስ ያብ ነው ልጅቷን አምጥቶ በር ላይ እንድትገባ አድርጎ መሄድ ያለበት? ድራማ መሆኑን እራሱ የምታውቁት እኮ በዚህ ነው። አሁን ያ የሄሉን ቤት ያውቃል። ልዑልን ፈልጋ ሄዳ ነው ሄሉ ቤት ይዟት መምጣት ያለባት ወይስ ያ በመኪና ይዟት መጥቶ በር ላይ ጥሏት ነው የሚሄደው? ሲቀጥል ደግሞ ልጅቷ አዲስ አበባን አታቅም ብሏል አይደል? ከዚህ በፊት የከፍለ ሀገር ልጅ ነች አለ። ታዲያ እንዴት ነው አዲስ አበባን አውቃ ልዑልን ፈልጋ ልታገኘው የቻለችው? እና የሆነ ዝብርቅርቅርቅ ያለ ነገር ነው ማለት ነው። ሲቀጥል ደግሞ ያብ ያደረገውን ሚሽን ያደረገውን እዩት። ስለዚህ ስራ እየተሰራ ነው። የሆነ ጥል ቢኖራችሁ ኑሮ ዩቲዩባችሁ ላይ እርስ በርስ ሚሽን አይደራረጉ ማለት ነው። አይኑሯችን አትበጥብጡ። ባየነው መሰረት እንስቃለን፣ ሲያሾፉብን እናሾፋለን። ይህን ያህል ስፍስፍ ብላችሁ ራሳችሁን አትጉዱ። ለማለፍ ፈልጌ ነው ማለት ነው ድራ ሲቀጥል ሄሉ የትኛው እንዴ? ሄሉን በህይወታችሁ ስትጠጣ አይታችሁ ታውቃላችሁ? ይሄን ሁሉ ጠርሙሱ እና ቴሉ ጠጥታ ነው እናንተ ራሱ ስታስቡት ማለት ነው። እና የማይሆን ነገር እንትና ስራም ቢሆን ህዝብ እስከሚጠላ ድረስ መድረስ የለበትም። በመልካም ነገር ብትሰሩ እንትን ይላል ማለት ነው። እኔ ከጎንሹኝ ሁሌ አድባር ሁኜ የነበረ እምቆምልሽ፣ አሁን ግን እጅእጅን የራሴ ያለኝ ሰው ማለት አንዳንድ ጊዜ ወደ ራስሽ ተመለሽ ወደ ማንነትሽ ቆፍጣ ነው የምናቀሽ ሎን ያል ሰብሰብ ሰብሰብ። ወንዱ ራሱ እየጠላሽ ነው የሚመጣው ግን ሆነም ቀረም ያ ያብ ምን ያህል ምስዋዕት እንደምትውልለት ነው እያየ ያለው ማለት ነው። ምን ያህል እስቲ እውነት ከልዑል ጋ ከልብ ይዋደዳሉ። እውነት እሷ እኔን ታፈቅረኛለች ወይስ ከልዑል ጋ ነው እስቲ ያንንም ለማጥናት ይመስለኛል እንደዛ። ምክንያቱም እሱ እሷ ቅናት እንዳለባት ስለሚያውቅ ሄሉ የግድ እንድትቀና ከዚች ልጅ ጋር እየሳመ ምንም እያለ እንትን ይላል። ስለዚህ ድራሞ ይጠናቀቃል እና ያለን ክፉም ደግም ሳንል እኔ ግን ለመናገርም ና እያስጠላኝ ነው። ክርስቶስ ምስክሬ ነው። በቃ የሰላም በቃ ሰው የሚደሰትበትን ነገር ሰው ደግሞ እንዲግርግር ነው የሚወደው። ድብድብ እንደዚህ ቡጡቡጥ ነው የሚወደው። ለዛ ነው እና ወደ ራሳችሁ ተመለሱ። ነገሮችን እግዚአብሔር መልካም ያደርጋል። ስራ ነው ምክንያቱም ስራ ደግሞ መሆኑን የምታውቁት ፎቶ የተጣሉ ፎቶ እንዴት መጣ። ሲቀጥል ደግሞ እንትና እቺ የያብ ፍቅረኛ የተባለችው አዲስ አበባን አታውቅም ተብሏል። አዲስ አበባን ካላወቀች ልዑልን እንዴት ፈልጋ ልታገኙ አለች? በፊት ልዑል ምናልባት ወደ እሷ ሂዶ ሊሆን ይችላል። ሲቀጥል ደግሞ ብቻ ድራማን እንደዚህ እንደዚህ ነገር ነው። እነሱም ሸቀላ ላይ ናቸው። እናንተም እያፌዛችሁ ሸቅሎ በቃ ይሄ ነው እና ነገሮች እንትን ይላል። ነገ ደግሞ እስቲ ምን እናያለን? ዛሬ ቢራ አይተናል። ነገ ደግሞ ማለት አይንና ይሆናል አይታወቅም። እና እህቶች ያደንግጧ አትሸበሩ፣ ባየ ነው። እነሱ እንደሚያፌዙብን እናፌዛለን። እና ሄሉን ጠንቅቃችሁ ታውቃላችሁ። ደግሞ ሲቀጥል ማለት ነው እንኳን ለወር ለእንዳልክ ራሱ እንዲመጠጥ ደረጃ አልደረሰችም። ተጎርታለች፣ ግን ራሷን እንዲያትጎዳም ገባቸው አለ። ስለዚህ አዎ ያው የሚያሳየው ነገር እንትን አለ ግን አሁን ይበልጥ ያያል። በቃ የሚያዩ ነገር አለ ብዬ አስባለሁ። እውነት ከልል ጋር ያላትን ነገርም እንትን ያለ ሊሆን ይችላል። ሲቀጠሞ ይበቃሻል። ቆፍጣና ሁሉ ትልቅ በልጥሽ መገኘት ነው ያለብሽ። በቃ ለቤተሰቡ እውነቱን መናገር መንተጣልቻለሁ ምናምን ተለያይተናል ብለሽ እውነቱን አፍሮጭ በቃ እንዲ አይሰቁምሽም መችም እውነት ከሆነ አይሰቁም ሻያስሎች በቃ እንደዚህ እንደዚህ ተከሰተ፣ በእንደዚህ አይነት ነገር እንትን ብለናል ብለሽ አፍርጁ እና ይሄን ነው የምልሽ። ልዩ ተብዬዋ ደግሞ ለሄለን ያልሆነ ለአንቺም አይሆን። አንቺ እኮ መደበሪያ የሆነች በነገራችን ላይ እንዲህ ቶሩ ብሎ ጥሎሽ የሄደ ወንድ ማለት ነው ከአንቺ የተሻለች ነሽ ብሎ አንቺ የተሻለች ነሽ ብሎ ሄሉ ጋር የመጣ ወንድ ነው። አንቺ ርካሽ ሴት ነሽ ማለት ነው። ጥሎሽ የናቀሽ ላይ የናቀሽ ላይ ነው ተመልሶ ወደ አንቺ መጣ። የተፋብሽ አልፈልግሽም ብሎ ንቆሽ የሄደ ወንድ ነው ከእንደገና እንደ ቆሻሻ አንስቶሽ ነይ ሲልሽ እንደ ከብት ምትነጅ ምትመጪ። ነገ ከአንቺ የተሻለችዋን ሲያገኝ ራሱ ጥሎሽ ይሄዳል። ምክንያቱም ሄሉ ከአንቺ የተሻለች ስላገኝ አይደለ ጥሎ ወደ ሄሉ ሄደው። ነገም ሌላዋን ሲያገኝ ጥሎ ይሄዳል ማለት ነው። አንቺ መደበሪያ የሆነች እንጂ ማጠራቀሚያው እንጂ ሚስቱ ልትሆኝ አትች። ሚስቱማ ብትሆኝ ከሄሉ በፊት ነው ያገኝሽ። ሁለት አመት በሙሉ ነው ሁለት አመት አይዘፈዝፍሽም። አንቺ ፖፕ ሆንሽ ማጠራቀሚያው ማለት በሚፈልግ ጊዜ የሚያንከባልልሽ በምንተሚልሽ ጊዜ የሚጥልሽ ነሽ። ለነገሩ ብርም ብር ተከፍሏት ነው ሀና አንድ ሀምሳ ሺህ ብር ተከፍሏት ነው እየተባለ ነው። ግን እውነት ይሆን አላውቅም። በብር ነው እንትን እየተባለች ያለችው ነው የሚባለው ዘመድ ነችም እየተባለ ነው። እርግጠኛ የትኛው እንደሆነ ባላውቅም ማለት ነው። ግን ፖፖነሽ፣ ልዩ ተብዬዋ ፖፖነሽ፣ በቃ መሽናት ሲፈልግ የሚሸናብሽ መደበር ሲፈልግ የሚደበረብሽ፣ አስታውኮ የሄደ አንቺ ላይ እኮ አስታውኮ። አልፈለግሽም ብሎ ነው ወደ ሄሉ የሄደው አይደል። አሁንም አንቺ ጋር የመጣው ሄሉን ለማናደር ነው እንጂ ከአንቺ ጋር ሊኖር አይደለም። ምክንያቱም እንደ ከብት ተነርተሽ ውኝ ያለሽን ስለምትውኝ ማለት ነው። ስለዚህ ነገ ደግሞ አንዷን ከአንቺ የተሻለ ወይም ወደ ሄሉ ሲመለስ ሜዳ ላይ ነው የምትጠሉ፣ አክቶ ብሎ ተፍቶብሽ ነው የሚሄደው ማለት ነው። አንድ ሰው ተፍቶ የጣለውን ተመልሶ አይመጣም ማለት ነው። ከብት ነሽ እንዴ? ከብት እኮ ነው ሂድ ሂድ ሲባል የሚሄድበት ማለት ነው። ቢፈልግሽ ኑሮማ ሁለት ዓመት አይቆይም አግብቶዎች በክብር ይኖራል። ስለማይፈልግሽ መደበሪያው፣ ማጠራቀሚያው ስለሆንሽ ከሄሉ ጋር ሄደ። ለቁም ነገር የፈልጋት ሄሉ ነው። አሁንም ቢሆን የሚያገባትም ሄሉን ነው። ገባሽ አይደለም? እና የወንዶች ማጠራቀሚያ አትሁኚ ለማለት ፈልጌ ነው። ይባላል ምን እና ወደሽም ጠላሽም ዞርሽም አልዞርሽም ሄሉና ያም ይታረቃሉ። ልቤ እንደዛ ነው ላይ ማለት ነው። ሰው ግን እጅ እጅ እስከሚል ድረስ ባደርሱ ድራማውን ብታሳጥሩት መልካም። አንዳንድ ሰዎች ደግሞ አርቶ በቃ ቢዝነሱ እንዴ ወንድሟ ነታየውም እንዴ የልጅ አባት እንዴት እየሆነ ቢዝነስ እንደሚሸከል ስራ ነው። አርፎ ይስሩ ለማለት ፈልጋለው። የምትጨነቁ የምትሸበሩ ሰዎች ተረጋጉ። በቃ ካልሆነ ከፍታችሁ አትዩት። ለምን ውስጣችሁ መንፈሳችሁ ይጨነቃል? አትዩት። በቃ መንፈሳችሁ ለምን ይጨነቃል? ሕመማችሁ የማይገባቸው ሰው ከሆነ እና ይሄ ነው። ለማንኛውም እወዳችኋለሁ አከብራችኋለሁ እግዚአብሔር ይጠብቃችሁ ክፉን ያርቅላችሁ በመንገዳችሁ ሁሉ ጥላ ከለላ ይሆንላችሁ ያሰባችሁት ያቀዳችሁት ሁሉ ይሳካላችሁ የልባችሁ መሻት ሁሉ እግዚአብሔር ያሟላላችሁ እላለሁኝ ባየነው ዝም ብለን እኛም እንተረተራለን እሷም ትተረተራለች አንድ እኩልነት እንሆናለን ማለት ይህን ያህል ስምጥ ብዬ ምናምን እንትን አልልም የምናውቀውን አቃ ለማንኛውም መልካም ምሽት